ኦኬ፣ የመስከረም ወር ባክ ፔይመንት ጥቅምት ወር ላይ ምን ያህል እንደሚከፈል እሱን ማወቅ ከፈለጋችሁ በዚህ ቪዲዮ ላይ ታገኛላችሁ። በደንብ ተከታተሉ። ዲቴይሉ ካልኩሌሽኑን አሳያችኋለሁኝ። ካልኩሌሽኑን ማየት ካልፈለጋችሁ ደግሞ ወደፊት አሳልፉትና መጨረሻ ላይ ሪዛልቱን ማየት ትችላላችሁ ማለት ነው። ይሄኛውን ፋይል ቴሌግራም ቻናል ላይ ያስቀምጥላችኋለሁኝ ፕራክቲስ ለማድረግ ከፈለጋችሁ ማለት ነው። አሁን አሰራሩን አሳያችኋለሁኝ እስከ ደረጃ 22 ድረስ ሙሉ ወስጅ ያለሁኝ ይሄን ካልኩሌት እናደረጋለን። በዚህ ሳይድ ነባሩ ደመወዝ አለ፣ በዚህ ሳይድ ደግሞ አዲሱ ደመወዝ አለ። ከዛ ባክ ፔመንቱ ጥቅምት ወላይ ምን ያህል እንደሚደርስ እዚህ ጋር ካልኩሌት እናደረጋለን ማለት ነው። በቅድሚያ ነባሩን ደሞዝ ካልኩሌት እናደረጋለን፣ ግብር፣ ጡረታና የተጣራ ደሞዝ፣ እሱን ቀድመን ካልኩሌት እናደርጋለን ማለት ነው። ኦኬ፣ እንግዲህ ግብር ካልኩሌት ለማድረግ ኢንካም ታክስ ቴብሉን ይሄን ስለምንጠቀም ይሄን በመጠቀም ካልኩሌት እናደረጋለን። እዚህ ጋር ክሊክ እናደርግና እኩል ይሆናል ብለን ኢፍ ብለን እንጽፋለን ብራኬት፣ እዛ መነሻ ደሞዙ መጀመሪያ ደረጃ ላይ የሚገኝ ሰራተኛ 4760 ብር ነበረ ነበሩ ማለት ነው። ለህፃኑ ሪኳልቱ የመጀመሪያ ሮ ላይ ማክሲሙም 2000 ነው 2000 ነው ስዳለሁኝ። ከዛ በኋላ ሲስሪ ሲባዛ ሲስሪ ሪፕሬዘንት የምታደረገው 4760 ብር የመጀመሪያ ደረጃ ላይ የሚገኝ ሰራተኛ ደሞዝ ማለት ነው። እሱን የሰራው ስለሆነ ደሞዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ ዜሮ ነው፣ ዲዳሽኑም ዜሮ ነው። ስለዚህ ሲባዛ ዜሮ ስለሚመጣ ይህችን ዜሮ ብዬ አልፋለሁ ማለት ነው። ሲባዛ ዜሮ ስለሚሆነው ኮማ አረጋለሁኝ። ኢፍ ብራኬት ከፍትና ሲስሪ ሌዛን ኦሪኳልቱ ቀጣዩ ሬንጅ ከ2001 ብር እስከ 4000 ብር ነው የሚለው። ስለዚህ ማክሲሙም 4000 ስለሆነ 4000 እንወስዳለሁኝ። ኮማ ሪጌ ሲስሪ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 15 ፐርሰንት ነው። 15 ፐርሰንት ሲቀነስ ዲዳሽኑ በዚህ ሬንጅ ላይ 300 ብር ይሆናል ማለት ነው። ኮማ እናደርጋለን። ኢፍ ብራኬትን ከፍትና ሲስሪ ሌዛን ኦሪኳልቱ ቀጣዩ ሬንጅ ከ4001 ብር እስከ 7000 ብር ነው የሚለው ስለዚህ ማክሲሙም 7000 ነው። 7000 ነው ስዳለሁኝ ከ7000 ብር በታች ከሆነ ደሞዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 20 ፐርሰንት ነው። ስለዚህ 20 ፐርሰንት ሲቀነስ ዲዳክሽኑ ደግሞ 500 ብር ይሆናል ማለት ነው ኮማ እናረጋለን። ይፍ ብራኬትን ከፍትና ሲስሪ ሌዛ ንርኳቱ ቀጣዩ ሬንጅ ከ7001 ብር እስከ 10000 ብር ነው የሚለው ስለዚህ ማክሲሙም 10000 ነው ስዳለሁኝ ከዚህ ሬንጅ አስር ሺህ ኮማ እናደርግ እና ደሞዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 25 ፐርሰንት ነው። 25 ፐርሰንት ሲቀነስ ዲዳሽኑ ደግሞ 850 ብር ይሆናል። ኮማ እናደረጋለን ኢፍ ብራኬት እንከፍትና ሲስሪ ሌዛ ሪኳል ቱ ቀጣዩ ሬንጅ ከ10 1 እስከ 14 ብር ነው የሚለው ስለዚህ ማክሲሙም 14 ነው። 14 እንወስዳለን። 14 ኮማ እናደርግ እና ደሞዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 30% ይሆናል፣ ሲቀነስ ዲዳሽኑ ደግሞ 1350 ብር ይሆናል ማለት ነው። ኮመ እናደረጋለን የመጨረሻው ሬንጅ ደግሞ ከ14000 ብር በላይ ነው የሚለው ስለዚህ ኢፍ እና ብራኬት ከፍተን ሲስሪ ግሬተር ዛን 14000 ብር በላይ ከሆነ ታክስ ሬቱ በዚህ ሬንጅ ላይ 35% ነው። ስለዚህ ደመወዙ ሲባዛ 35% ሲቀነስ ዲዳሽኑ 2050 ብር ይሆናል ማለት ነው። አለቀ አሁን ብራኬቶቹን እንዘጋለን። ስድስት ብራኬት እንደተከፈተው ስድስት ብራኬት እንዘጋለን ማለት ነው በዚህ መልኩ ማለት። ከዛ በኋላ ኢንተር እንላለን አለቀ ማለት ነው። ነባሩ ደሞዝ ላይ ደረጃ አንድ ላይ የሚገኝ ሰራተኛ የሚከፍለው ግብር አራት መቶ ሀምሳ ሁለት ብር ነበረ ማለት ነው። ወደታች ድራግ እናደርጋለን። በመቀጠል ጡረታን ካልኩሌት እናደርጋለን። ጡረታን እኩል ይሆናል ብለን እኩል ይሆናል ብለን ደሞዙ ሲባዛ በሰባት ፐርሰንት ት ተላለን ሶስት መቶ ሰላሳ ሶስት ብር ከሃያ ሳንቲም የሚሆናል። ደረጃ አንድ ላይ የሚገኝ ሰራተኛ ቀሪውን ወደታች ድራግ እናረጋለን ማለት ነው። ከዛ በኋላ ነባሩን የተጣራ ደመወዝ ካልኩሌት እናረጋለን። ይህን ካልኩሌት ለማድረግ እኩል ይሆናል ብለን መነሻ ነባሩ ደመወዝ ሲቀነስ ብራኬትን ከፍትና ግብር ሲደመር ጡረታ 7 ፐርሰንት፣ የሰራተኛው ጡረታ ማለት ነው፣ ይንተላል። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ የተጣራ ነባሩ ደሞዝ 3974 ብር ከ80 ሳንቲም ነበረ ማለት ነው። ቀሪዎቹን ወደታች ድራግ እናረጋለን፣ በዚህ መልኩ ማለት ነው። እዚህ ሁሉም በዚህ መልኩ ይሰራል። ይሄ ነባሩ ደሞዝ ነው ማለት ነው። አሁን ቺን የተጣራ ደሞዝ በመጠቀም ነው ባክ ፔመንቱን የምንሰራው። አሁን በተመሳሳይ መልኩ ከአዲሱ ደሞዝም ግብር ካልኩሌት እናደርግ፣ ከዛ በኋላ ጡረታ ካልኩሌት አድርገን የተጣራውን እናገኛለን ማለት ነው። ኦኬ ሲምፕሊ እዚህ ጋር ክሊክ እናደርግና ቅድም እንደሰራ ነው ጋም ታክስ ቴብሉን በመጠቀም ካልኩሌት እናደርጋለን። እዚህ ጋር ክሊክ እናደርግና እኩል ይሆናል ብለን ኢፍ ብለን ብራኬትን ከፍትና መነሻ ደሞዝ አዲሱን ደሞዝ ክሊክ እናደረግ። ደረጃ አንድ ላይ የሚገኝ ሰራተኛ መነሻ ደሞዝ ስድስት ሺህ ብር ነው፣ እሱን እንጠቀማለን በእኔ ዳታ መሰረት ኤች ስሪ ላይ ስለሚገኝ ኤች ስሪ ብሎኛል። ኤች ኮለም ና ሶስተኛ ሮው ማለት ነው። ሌዛ ነው ሪኳልቱ። የመጀመሪያው ሬንጅ ከ2000 ብር በታች ነው። ስለዚህ ከሁለት 2000 ብር በታች ከሆነ ታክስ ሬቱ ዜሮ ነው፣ ዲዳሽኑም ዜሮ ነው። ስለዚህ ኮድ ማድረግ አለሁኝ። ኢፍ ብራኬት ከፍትና ኤች ስሪ ሌዛ ነው ሪኳልቱ። ካታ ሬንጅ አራት ሺህ ነው፣ ማክሲሙሙ አራት ሺህ ነው እስዳለሁኝ አራት ከአራት ሺህ ብር በታች ከሆነ ደሞዙ ሲባዛ በዚህ ሬንጅ ላይ ታክስ ሬቱ 15 ሆነ፣ ደሞዙ በ15 ፐርሰንት ተባዝተው ዲዳክሽኑ 300 ብር ይሆናል። 300 ብር ይቀነስበታል ማለት ነው። ኮማ እናደረጋለን። ኢፍ ብራኬት ከፍተን ኤች ስሪ በጣም ሲምፕል ነው ፎርሙላው ኤች ስሪ ሌዛ ነው ካልቱ ቀጣዩ ሰባት ሺህ ነው። ሰባት ሺህ ላለሁኝ ኮማ አድርጌ ደሞዙ ሲባዛ በዚህ ሬንጅ ላይ ታክስ ሬቱ 20 ፐርሰንት ነው። 20 ፐርሰንት ደሞዙ በ20 ፐርሰንት ተባዝተው ዲዳሽኑ 500 ብር፣ ኮማ እናደርጋለን። ፍንልና ብራኬት ከፍተን ቀጣዩ ች ሌዛ ነው ሪኳልቱ ቀጣዩ ሬንጅ ከ7001 ብር እስከ 10000 ብር ነው የሚለው ስለዚህ ማክሲሙ 10000 ነው። 10000 ነው እስዳለሁኝ በዚህ ሬንጅ ላይ ከ10000 ብር በታች ከሆነ ደሞዙ ሲባዛ ደሞዙ ሲባዛ በዚህ ሬንጅ ላይ ታክስ ሬቱ 25 ፐርሰንት ይሆናል። 25 ፐርሰንት ሲቀነስ እንልና ዲዳክሽኑ በዚህ ሬንጅ ላይ 850 ብር ይሆናል ማለት ነው። ኮማ እናደርጋለን። ኢፍ ብራኬትን ከፍትና ኤች 3 ሌዛን ኦልኳልቱ ቀጣዩ ሬንጅ ቀጣዩ ሬንጅ ከ10001 ብር እስከ 14000 ብር ነው የሚለው ስለዚህ ማክሲሙ 14000 ነው፣ 14000 ነው ስላለሁኝ ከ14000 ብር በታች ከሆነ ደሞዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 30% ሲቀነስ ዲዳሽኑ ደግሞ 1350 ብር ይሆናል ማለት ነው። ኮማ እናደርጋለን። ኢፍ ብለን ብራኬትን ከፍታለን። የመጨረሻው ሬንጅ ደመወዙ ከ14000 ብር በላይ ከሆነ ነው። ስለዚህ ግሬተር ዛን ብቻ እንላ 14000 እንላለን። ኮማ እናደርግና ደመወዙ ሲባዛ ታክስ ሬቱ በዚህ ሬንጅ ላይ 35% ይሆናል ሲቀነስ ዲዳሽኑ ደግሞ 50 ብር ማለት ነው። አለቀ። ከዛ ብራኬቶች ስድስት ነው የተከፈቱት፣ ስድስት ብራኬት እንዘጋለን ማለት ነው። ስድስት ብራኬት በዚህ መልኩ እንዘጋለን። ከዛ በኋላ ኢንተር ላለን። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ ከአዲሱ ደመወዝ የሚከፍለው ግብር 700 ብር ይሆናል ማለት ነው። ቀሪዎቹን ወደ ታች ድራግ እናረጋለን። በዚህ መልኩ ለሁሉም ይሰራልናል ማለት ነው። ኦኬ፣ ግብር በዚህ መልኩ አገኘን። ጡረታን ደግሞ ካልኩሌት እናደረጋለን። ሲምፕል ይሄንን ጡረታ ካልኩሌት ለማድረግ እኩል ይሆናል ብለን ደሞዙ ሲባዛ ሰባት ፐርሰንት የሰራተኛው ጡረታ ፐርሰንት እንተላለን። ከአዲሱ ደሞዝ ደረጃ አንድ ላይ የሚገኝ ሰራተኛ አራት መቶ ሀያ ብር ጡረታ መዋጮ ያደርጋል ማለት ነው። ቀደም ወደታች ድራግ እናደርጋለን ማለት ነው። በዚህ መልኩ ለሁሉም ይሰራልናል ማለት ነው። ኦኬ፣ አሁን አዲሱን የተጣራ ደሞዝ ካልኩሌት እናደርጋለን። እዚህ ጋር እኩል ይሆናል ብለን መነሻ ደሞዝ ሲቀነስ እንልና ብራኬት ከፍተን ግብር ሲደመር ጡረታ 7 ፐርሰንት፣ ከዛ በኋላ ኢንተርናል። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ ከግብርና ከጡረታ ውጪ የተጣራጁ ላይ የሚደርሰው ብር 4880 ብር ይሆናል ማለት ነው። ቀሪውን ታች ድራግ እናረጋለን። ሁለቱንም በዚህ መልኩ ሰራን። አሁን ሲምፕሊ አዲሱን የተጣራ ደሞዝ እና ነባሩን የተጣራ ደሞዝ በመጠቀም ካልኩሌት እናደርጋለን። እንግዲህ መስከረም ላይ አብዛኛው መስሪያ ቤት በነባሩ ደሞዝ ነው ፔመንቱ የተካሄደው ማለት ነው። ስለዚህ አሁን ጥቅምት ላይ ደግሞ ግዴታ አዲሱ ደሞዝ ስለሆነ የሚሰራው ባክ ፔመንት የመስከረም ወር ይከፈላል። ስለዚህ ያን ካልኩሌት የምናደረገው እዚህ ጋር ማለት። ስለዚህ ሲምፕሊ ባክ ፔመንቱን ካልኩሌት ለማድረግ እዚህ ጋር ክሊክ እናደረግና እኩል ይሆናል ብለን አዲሱ የተጣራ ደሞዝ ሲቀነስ፣ ኦልሬዲ ታክስና ግብር እዚሁ ስላለበት ማለት ነው። አዲሱ የተጣራ ደሞዝ ሲቀነስ ነባሩ የተጣራ ደሞዝ እስከዛ በኋላ ኢንተርላለ። ስለዚህ ደረጃ አንድ ላይ የሚገኝ ሰራተኛ ባክ ፔመንቱ 905 ብር ብርከ 20 ሳንቲም ይሆናል ማለት ነው። ወደታች ቀሪዎቹን ድራቅ እናረጋለን። በዚህ መልኩ ማለት ነው። ስለዚህ ደረጃ ሁለት ላይ የሚገኝ ሰራተኛ ሰራተኛ 1048 ብር ከ28 ሳንቲም ባክ ፔመንቱ ይሆናል። ደረጃ 3 ላይ የሚገኝ ሰራተኛ 1201 ብር ከ58 ሳንቲም ይሆናል። ደረጃ 4 ላይ የሚገኝ ሰራተኛ 1361 ብር ከ53 ሳንቲም ይሆናል። ደረጃ አምስት ላይ የሚገኝ ሰራተኛ 3 79 ብር ከ45 ሳንቲም እያለ ይሄዳል ማለት ነው። ደረጃ 22 ላይ የሚገኝ ሰራተኛ ባክ ፔመንቱ 10155 ብር ከ22 ሳንቲም ማለት ነው። ስለዚህ ይሄ የተጣራ ባክ ፔመንት ነው የሚሆነው ማለት ነው። ከተጣራ ደግሞ ስለሰራ ስለዚህ ደረጃችሁን ቼክ እያረጋችሁ እዚህ ላይ ባክ ፔመንቱ ምን ያህል እንደሚደርሳችሁ ቼክ ማድረግ ትችላላችሁ ማለት ነው። ፋይናል ጥቅምት ወር ላይ ከባክ ፔመንቱ ጋር አንድ ላይ የሚገባ ብር ካልኩሌት ማድረግ ከፈለጋችሁ ዝኩል ይሆናል ብለን አዲሱ እየተጣራ የጥቅምት ወር ደሞዝ ሲደመር ባክ ፔይመንት የመስከረም ወር ደሞዝ አንድ ላይ እንተላለን። አጠቃላይ ደረጃ አንድ ላይ የሚገኝ ሰራተኛ የጥቅምት ወርና ባክ ፔይመንቱ 5785 ብር 20 ሳንቲም ይደርሰዋል ማለት ነው። ቀሪውን ለታች ድራግ እናደረጋለን። ስለዚህ በዚህ መልኩ ደረጃችሁን ቼክ እያደረጋችሁ ከባክ ፔይመንቱ ጋር አንድ ላይ ከጥቅምት ወር ላይ ደሞዝ ላይ ከጥቅምት ወር ደሞዝ ጋር አንድ ላይ የሚገባላችሁን ብር በዚህ መልኩ ቼክ ማድረግ ትችላላችሁ ማለት ነው። በዚህ በዚህ መልኩ ባክ ፔይመንቱን መስራት እንችላለን። ጥያቄ የሆነባቸው ነገር ካለ ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ይችላላችሁ። መልካም ቆይታ፣ መልካም ጊዜ ይሆንላችሁ። እናመሰግናለን። ለቻናላችን አዲስ ሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ስለምንለቅ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኑ፣ ደግፉንላለን። መልካም ቆይታ፣ መልካም ጊዜ። ቻው።